ዘርፍ በከተማ ግብርና ላይ ተሰማርቼ እየሰራለሁ። ትልቁ ነገር ከዚህ እርሻ አርሼ እህሉ ወጭ ቢችል ለምሳሌ የምንጠቀመው ተጠቀመው ድርቆሽና ገለባ አለ። ድርቆሽና ገለባው ለነዛ አላሞች ተረፈ ምርት ይሆናል ብዬ ስለማስብ ነው። ማርሰው ሀይ በፊት ያለው ያው ዘሎ እስከ ሀሳብ በቃ ነበረ። ካሁን ያለው ደግሞ ዘር ማሽላ ዘር እየዘራ ነው ያለን። በጋዝ ጊብላ ወረዳ ከ190 ሄክታር መሬትን በማልማት ከ2800 ኩንታል በላይ ምርት ለማግኘት ታቅዶ እየተሰራ መሆኑን የወረዳው ግብርና ጽሕፈት ቤት ኃላፊ አቶ ሀብቱ ሼቴ ተናግረዋል። ለዚህም የማዳበሪያና የምርጥ ዘር አቅርቦቱ ላይ አስቀድመው ለአርሶ አደሩ ማሰራጨታቸውን ነው የነገሩን። ጥራጥሬ ጋር ተያይዞ በሽታዎችም ከያው ማዳበሪያ ጋር በተያያዘ የ የቨርሚ ኮምፖስት በሰፊው እንሰራለን። እንዴት ተጠመን እንግዲህ ወደ 280 ሺ ኩንታል እናገኛለን ብለን አቀናኝ ሰራ ነው። ይሄን እንግዲህ ስናገኝ የሰብል ጥበቃውንም ታሳቢ በማድረግ የክሎቷ በተለይ ከሰብል ብክነት ጋር በተያያዘ እናቀወንም ታሳቢ ማድረግን ቀድመን እየሰራን ያለበት ሁኔታ እንዳለ ለመግለጽ ነው። በዋግ ኸምራ ብሔረሰብ አስተዳደር በ2017/18 የምርት ዘመን ከ120 ሄክታር መሬት በላይ በዘር በመሸፈን ከ1.5 ሚሊዮን ኩንታል በላይ ምርት ለማግኘት መታቀዱን የነገሩን ደግሞ የግብርና መምሪያ ኃላፊው አቶ አዲሱ ወልዴ ናቸው። ግብርና መምሪያውን በተያዘው የምርት ዘመን ሶስት ዋና ዋና አላማዎችን አስቀምጦ ለውጤታማነታቸው በትኩረት እየሰሩ እንደሚገኙ ተናግረዋል። በብሔረሰቡ አስተዳደራችን የዱቄት ፋብሪካዎች አሉ፣ የዘይት መጭመቂያ ማሽኖች አሉ። ስለዚህ እነዚህ ደግሞ የግብርና ምርት ይጠይቃሉ ማለት ነው። ለእነዚህ የሚሆን ግብዓት የሚሆን ምርት ማምረት የሚሉ ገበያ ተኮር ምርት የምንላቸው አሉ። ለምሳሌ በብሔረሰብ አስተዳደራችን በቆላማ አካባቢዎች ማሾ እና ሰሊጥ በስፋት ነው የሚመረተው። ሰሊጥ በማምረት ለገበያ የሚሆን ምርት ማምረት በሚል እነዚህ ሶስቱ መሰረታዊ ግቦች የተቀመጡ ናቸው ማለት ነው። የታለመውን ምርት ለማግኘትም አርሶ አደሩ ዘመናዊ የግብርና ቴክኖሎጂዎችን መጠቀም እንደሚገባው ኃላፊው አሳስበዋል።